አብርሽ እና ሩታዬ በመታረቃቸው በጣም ደስ ብሎኛል። ፍቅር በማስታረቅሽ ማስረጃ መውጥተሽ በማሳየሽ በማሳየትሽ በጣም ደስ ብሎኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሩታዬ ፍቅር እንዳለችሽ የአንቺ ህይወት እዚህ ሆኖ አንቺ ዛ ሄደሽ የምትኖሪበት ህይወት ራሱ ህይወት አይመስልሽም። ምክንያቱም አብርሽ እና አንቺ ቀላል ነገር አላሳረፋችሁም። በቀላል እንደዚ የምትተውት ነገር ወይም በቀላል ትተሽ የምትሄጂ ነገር እንዲሁ በቀላሉ ተነስተሽ የምትሄጂ ነገር አይደለም እና ደግሞ በጣም ነው ስለቀረሽ በጣም ደስ ብሎናል። ያው ስለራራ በጣም ነው ደስ ያለኝ። እኔ በበኩሌ በጣም ደስ ብሎኝ እና የፍቅር ዳይፐሮች ማለት ነው እንግዲህ ምን ትላላችሁ? አሁን ትናንትና ላይቭ ላይ ሆናችሁ አብርሽና ፍቅርና አብርሽ በመጡ ሰዓት ሩታ ስታለቅስ ብዙ ነገር እያላችሁ ነበር። ዛሬ ደግሞ ምን ትላላችሁ? እፈሩ እውነት እፈሩ በቃ እቃ ንግዛር ፍቅርን አግባት እያላችሁ ነበር። ዛሬ ግን ያው አብርሽ ወደ ሩታ ሩታዬ ወደ አብርሽ መቼም አይለያዩ መቼም የሚለያዩ ሰዎች አይደሉም ማለት ነው። እና ፍቅርዬ፣ እናመሰግናለን በዚህ አጋጣሚ። በጣም ስታለቅሺ ግን በጣም አሳዘነሽኛል። በነገራችን ላይ በጣም ነው ያሳዘነችኝ። እምባዋ ኬት እንደመጣ አላቅም፣ እርግፍ እርግፍ ሲል በጣም ነው ያሳዘነችኝ። እና ቤተሰብ ዛሬ በጣም በጣም በጣም ነው ደስ ያለኝ። እንኳን ደስ አላችሁ የአብርሽ እና የሩታ አድናቂዎች ወዳጆች ማለት ነው ሁላችሁ እንኳን ደስ አላችሁ። ነገር አሳይተሽኛል፣ በደንብ ደግሞ እንዳምንሽ ያው ትቼዋለሁ ስልሽ ሰዓቱ አልደረስም። በነገራችን ላይ ማየት ያለብኝ ነገር በሙሉ አይቼ ያኔ ነው ውሳኔ በደንብ መወስነው። ለአሁን ግን ትቼዋለሁ እና ደግሞ ማየት ያለብኝ ነገር በሙሉ ታሳይኛለሽ፣ አንድ በአንድ ሁሉንም ነገር ከካሜራ ጀርባ ተፈጠረ የምትይኝን ነገር በሙሉ እንዲሁም ደግሞ በቃ አላ አይደለ ስትገናኙ የነበረበትን ሞመንት ሁሉ በደንብ ማየት ይፈልጋል። ራሴን ፍሪ ማድረግ ወይም ደግሞ ይሄንን ውሳኔ ለመወሰን ምንድን ነው ያልሽው፣ መጀመሪያ ንጹህ መሆን ስላለብኝ፣ ውስጤን ንጹህ ማድረግ ስላለብኝ ይሄንን ውሳኔ ለመወሰን ቢኮዝ ይጸጸኛል ይጸጸኝ ነገር ማድረግ ስለማልፈልግ ሁሉንም ነገር አይቼ እመስናለሁ አሁን ግን መቼም አትጸጸችም በዚህ ነገር መቼም አትጸጸችም። ያልኩሽንም ነገር እግዚአብሔርን እያንዳንዱ ሰው ያለው ግን በጌታ ምንድን በደንብ ሳያሳምን ነው ትቼዋለሁ። አንድ ከካሜራ በኋላ ሁሉም ነገር